ማለት እኔ ማላውቀው ነገር ተፈጥሯል። ምን እርግዣለሁ፣ ማለት ምንድነው? እየቀለድሽ ነው? ምክንያቱም በቃ የሚሆን ነገር ስላልሆነ ነው። ለምን እኔ እጎዳለሁ? በመሃል አልቻልኩም፣ በቃ ምን እንደማድረግ ግራ ገብቶኛለሁ ሚኪ። በቃ ህይወቴ እንዳለ ተመሰቃቀለ። እንዳዲስ ህይወቴ በቃ ምንድነው የሚመሰቃቀለው ምንድን ነው የሚመሰቃቅለው? ንገረኝ። ስጥራል አስበሃል። እያወራን ያለ ነው ስለ ልጅ ነው። እኔ በጣም ተጨንቅ ያለው ኦልሬዲ አሁን ሶስት ወር ሆኖታል። ማስወርድ እራሱ አልችልም። አንቺ ምንድን ነው የምታወሪው? ሲጀመር እዛው ላረግ አስቤ ነበር ነገሮችን ግን፣ እዛው ላረግ ነበር ሰላም፣ ሰላም ፋሚሊ እንዴት ናችሁ? ደና ናችሁ ወይ? እኔ ደና ነኝ አላችሁም። ሁላችሁም የምታውቁት ነገር ነው። ደና ለመሆን እየሞከርኩ ነው። እየተፈጠረ ያለው ነገር ደስ አይልም። አሁን ላይ ደግሞ እኔ የማልፈልገው ነገርና በቃ ያልጠበኩት ነገር ተፈጥሯል። እንዴት ብዬ እንደምነግራችሁ አላውቅም፣ ግን በቃ ነገሮችን ለማስተካከል በጣም ሞክሬያለሁ፣ በጣም ጥሬያለሁም። ከእኔ በላይ ደግሞ ሚኪን በጣም ጥሯል። አሁን ይሄንን ነገር ሚኪ ስነግረው በጣም እንደሚከፋው አውቃለሁ፣ ግን በቃ መፈጠር የሌለበት ነገር ተፈጥሯል እና እኔ ለመጠንከር እያሞከርኩ ነው ያለሁት በዚህ ሰዓት በቃ ጠንካራ ለመሆን እየሞከርኩ ነው ያለሁት፣ ግን ነገሮች ጠንካራ እያረጉኝ አይደለም። ብቻ ያለ ማልቀስም እየሞከርኩ ነው ያለሁት። አንዳንድ ጊዜ ይገባኛል፣ በሰው ሰው ስትሆኑ ከፍ ትላላችሁ፣ ትወርቃላችሁ፣ ዝቅም ትላላችሁ፣ ትነሳላችሁም እና እኔ አሁን ላይ በቃ አላቅም ዝቅ ብዬ ከፍ ለማለት እየሞከርኩኝ ያለውበት ታይም ላይ ነኝ። እና ብቻ ትንሽ ራሴን ኮንትሮል እያደረኩት እየሞከርኩኝ ነው። ብቻ ነገሮች እንዳለ ለበጎናቸው ብዬ አስባለሁ። እናንተም እንዲከፋችሁ አልፈልግም። እኔ ከፍቶኝ እናንተ ማስከፋት አልፈልግም። እና ማውራት እያቃተኝ ነው እና ምላችሁ ነገር አላቅም። ነገሮችን ደስተኛ ለመሆን እየሞከርኩ ነው ያለሁት፣ ግን ደስተኛ በመሆን በሞከርኩኝ ቁጥር ሀዘኔ ራሴ ላይ በጣም እየታወቀ ነው። ከሚፈጠረው በላይ እኔ በጣም እየከበደኝ ነው እና ብቻ ለማንኛውም ብዙ ነገር አልበላችሁ በጣም ብዙ ነገር ካወራው እናንተንም ስለማስከፋችሁ እኔም ደግሞ መቆጣጠር ስለማልችል በእናንተ ፊት ደግሞ ደካማ ሆኜ መታየት አልፈልግም። ያው ሰው ደካማ ነው፣ ግን ደካማነትን ማሳየት ለሰው ትንሽ ይከብዳል እና ብቻ ሚኪን ጠርችዋለው እናንተም ትሰሙታላችሁ። ሚኪ ሲመጣ ሊያስደነግጠው ይችላል፣ ግን እናንተም ሊደነግጡ ትችላላችሁ። ያው ማድረግ ያለብኝን ነገር አደርጋለሁ ማለት ነው። ሚኪንን ጠብቀው፣ ፋሚሊ ብዙ ብዙ አልበላችሁ። ብቻ ሚኪንን ጠብቀው፣ ነገር ተፈጥሯል። ስንቀለቀል የመጣሁት ቤተሰቦች እንዴት ናችሁ? ሰላም ሰላም፣ ሰላምና ጤና ለሁላችንም እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? መወዳችሁ፣ የምትወዱኝ እንዴት ነው ሚኪ። እኔ ቀን በቀን በቃ አልቻልኩም፣ ግን ዛሬ ደግሞ ማይሆን ነገር ተፈጥሯል። አብረን ብዙ ነገር እያደረግን ነበር፣ ግን ከባድ ነገር ተፈጥሯል። እነሱም ደግሞ ማወቅ አለባቸው ብዬ ስላሰብኩኝ እና ወደዚህ የመጣሁትና ማለት ነው። የማላውቀው ነገር ተፈጥሯል። ምን አርግዛለሁ ማለት ምንድን ነው? እየቀለድሽ ነው ምንድን ነው? ማታረግዛለሁ በቃ እኔ ተፈጥሮ ነው ብዬ ዝም አልኩኝ ግን አጋጣሚ ትንሽ ታሜ መሄጄ ሆስፒታል እንደዛ አይደለምና፣ በጣም ሊንዳ አቺ፣ እኔ እንደዚህ አይነት ነገር አይመቸኝ። በእናት ቀልድ ከሆነ እኔ አልወድም፣ እንደዚህ አይነት ነገር እግዚአብሔር በጣም ሰምቷልና፣ በጣም ደብሮታል። ምንድነው አርግዣለሁ ማለት? ከማን ነው? በነፋስ ይረገዛል ነገር ማለት ምን ከቅዱስ ጋር እንደዚህ አይነት ነገር ውስጥ ገብታችሁ አንዴ? ሲጀመር እ ይቅርታ እኔ ካንቺ አላውቅም፣ ግን እንደዚህ አይነት ነገር እንትና አ ሊንዳ እግዚአብሔርን እያስጨነቅሽኝ ነው። እኔ በጣም ተጨንቀያለሁ። ያለው ኦልሬዲ አሁን ሦስት ወር እዛው ተመርምሬ ነው። እዛው በዛው ላረግ አስቤ ነበር፣ ነገሮችን ግን ምንድን ነው፣ እዛው ላረግ ነበር። ማለት ታወረደ ራሱምንድ እባክሽ ባታጅስ ልታስወርጂ ምክንያቱም በቃ የሚሆን ነገር ስላልሆነ ነው። ለምን እኔ እጎዳለሁ በመሀል አልቻልኩም። በቃ ምን እንደማደርግ ግራ ገብቶኛል። አሁን ሚኪ በቃ ህይወቴ እንዳለ ተመሰቃቀለ። እንዳዲስ ህይወቴ በቃ ምንድን ነው የሚመሰካቀለው? ምንድን ነው የሚመሰካቀለው ንገሪኝ እስኪ። አስበዋል። እያወራ ያለው ነው እኮ ስለልጅ ነው። ገባኝ ገባኝ። አዎ፣ ለምንድን ነው የሚመሰካቀለው ታዲያ እንዴ? ሊንዳ፣ እርግጠኛ ነሽ ግን? እንደዚያ ብለውሻል? እኔ በጣም ግራ እያጋባሽኝ ነው። እርግጠኛ ነሽ እንደዚያ ብለውሻል? ሶስት ወር ሞልቶታል? ኦልሬዲ ሶስት ወር ሞልቶታል። ሶስት ወር ሊሞላ ነው፣ ነው እንጂ ገና ማለት አንቺ እሺ፣ ይሄ ነገር ከተፈጠረ በሰዓቱ ይሄ ነገር ካደረጋችሁ እንዴት እንደዚህ ሊፈጠር እንደሚችል አታውቁም? ማለት አንቺ እንዴት ዝም አልሽ እስከ ዛሬ? እኔ አውቃለሁ እንዴ ምን ሆነ ነው? እኔ መጠንቀቅ የሚባል ነገር እኮ አለ። እኔ እንዴት አውቃለሁ ማለት ምን ማለት ነው? መጠንቀቅ መጠንቀቅ እኮ ነው በሰዓቱ እ እኔ አልቻልኩም በቃ፣ ነገሮች እንዳለቀ ከአቅሜ በላይ ሆነዋል። እኔ ማድረግ ያለብኝ ነገር ሲንገረኝ ምን ላደርግ አሁን? ማይሆን ሌላ ጣጣ፣ የራሴ ችግር አይበቃኝም? ሌላ ችግር ደግሞ ይዤ የመጣሁኝ ሁን። ምንድን ነው የሚደረግ ነገር? ሽ ምንድነው የምነግረው? የምርህን ነው የወቃ፣ ምንድነው የምነግረው? ማለት አልገባኝም። ልጇ ልጅዋ እንዴ ምንድነው ምን ተሰሰት እያወራ ነው? እንዲያው የምሬን ነው። እኔ እናሱ የምታውቀው ነገር እኮ ነው። እኔን እኮ እያወራኸኝ ያለው ሌላ ሰው መስሎህ ነው። በቃ ጻፊለት፣ አየሁም አላየሁም ጻፊለት። በቃ ግዴታው ነው። እኔ ምጽፍለት አለሁ ግዴታው ነው። እና ይሄ ወይኔ መዳን ያለ ሊንዳ በመጀመሪያ ደረጃ ይሄ ነገር እንዴ እኔ አልገባ እኔ እኔ አላቅም እኔ ይሄን ያክልም እንደሄዳችሁ አላቅም ነበረ። እኔ በመሀላችሁ እዚህ ደረጃ እንደደረሳችሁ ምናምን የማውቀው ነገር የለም። ይሄ ነገር እራሱ እንደሚመጣ እኔ እኔ እንጃ አልገባን ማለት ምንም የለንም የሆነ አለ እኔ እንጃ። እኔ እዚህ ጋር መናገር ላይኖርብኝ ይችላል። እዚህ ጋር መናገር ላይኖርብኝ ይችላል ግን እኔ ማለት እዛ ነገር ላይ እስከ መድረስ የደረሳችሁ አይመስለኝም ነበረ። ከደረሳችሁም ደግሞ በሰዓቱ ጥንቃቄ ለምንድን ነው ያላደረግሽው? እሱስ ያላደረገ፣ የኔ ጥያቄ ይሄ ነው። ሁለተኛ ደግሞ ሶስት ወር ሙሉ ኧረ በእግዚአብሔር ታቀደኒ፣ በቃ ነገር ፋሚሊ ምንድነው የምላቸው ምንድን ነው የሚላቸው ንገረኝ ምን እንደማድረግ አላውቅም አሁን እኔ ብዙ ሰት በቃ ወይ እባክ በቃ ላለ ለማን እንደምናገር ግራ ገብቶኝ ነው አሁን አንተ ጋ የመጣ ሰው ስለዚህ ይሄ ልጅ መውረድ አለበት እናስወርደው ምን አውቀሽ ነው ሊንዳ ለምንድን ነው የምታስወርጅ ነው ን የሰው ህይወት እኮ ነው የምታጠፊው ነፍስ ነው ነፍስ ልትገዢ ነው ንገረኝ ልትገዢ ነው ይህ ማድረግ አቅሙ አንቺ ሞራል አለሽ ይሄን ማድረግ አላቅም ሞራል ግን እና ታዲያ ማድረግ ሞራል ከሌለሽ እንዴ፣ ስቶሪ አንቺ ማስወረድ ማለት ላንቺም ላይ አደጋ ነው፣ ለእሱም አደጋ ነው። እንዴት ነው ይሄን ነገር ያለው አማራጭ መውለድ ነው በቃ ምንም ምንም እንደዚህ ማለት አልፈልግም እኮ ግን በቃ ምንም ማድረግ ምንም ማድረግ አይቻልም። በቃ ልጅ ነው አይደለ? ሶስት ወር የሞላው ጽንስ እንዴት ነው የምታ እንዴት እንዴት ብለሽ ነው የምታስወርጂው? ከራሴ ከአቅሜ በላይ እንዳለ እኔ እኮ ይገባኛል እኮ። ከአቅምሽ በላይ አልሆነም አላልኩኝም እኮ፣ ከአቅምሽ በላይ አልሆነም አላልኩኝም ግን ከባድ ነው ይሄን ነገር ለማድረግ። ሊንዳ፣ እንዴት ነው የምናስወርደው? ሶስት ወር ሶስት ወር የሞላው ጽንስ እንዴት ነው የምናስወርደው? ምን ብለን ነው ምን አስወርደው እንዴ? እኔ አሁን ለምን እየተፈጠራልሽም ለምን አረገዝሽ አልልሽም። በቃ አንዴ ተፈጥሯል በቃ የተፈጠረው ነገር አንዴ ተፈጥሯል። እኔ እኔ ጨራሽ ይሄ ነገር ይፈጠራል፣ እንደዚህ አይነት ነገር ይኖራል ብዬ ደግሞ አስቤ አላቅም ነበር። ግን በቃ ይሄ ነገር ተፈጥሯል። ምናምን ካልሽ ያው ቪዲዮም ሰርተሻል ኦልሬዲ፣ ሁሉም ሰው አውቆታል። በቃ ከዚህ በኋላ እሱም ያውቃል? ቪዲዮውን ማየቱ አይቀርም በእርግጠኝነት። በቃ እሱም አውቆ አይቀርም ቤተሰብን መስማቱ አይቀርም። ሁሉም ነገር ከበቃ ኦፊሻሊ ታውቋል። ግን እሱ ይሄን ነገር አይቶ አንቺ ሊሆን ነገር ሊልሽ ይገባል። ምላሽ መስጠት አለበት። ለዚህ ነገር ምላሽ ሰጣል ብለሽ ታስባለሽ? አባቱ ነዋ እንዴ ያንቺ ልጅ ብቻ ነው እንደዚህ እዚህ ጋር ያንቺ ልጅ ብቻ እኮ አይደለም። ስለዚህ ምንም ማድረግ አይቻልም። አይ ማስወረድ ምናምን የምትይው ነገር እዛው ታዩ። ይህና ሃሳብሽን ታዩ። አጋጣሚ ዛሬ በጣም ሲያመኝ ወደ ላይ ስለኝ ነው ታውቃለህ፣ ቤት የወሰዱኝ ወደ ላይ ባይልሽ እኮ በቃ ዛሬም ላታቂ ነበር። ከሶስት ወር በኋላ በቃ ትላንትና ቀን ሙሉ ወደ ላይ እያለኝ ነበር እና አማታል አሟታል ተብሎ ነበረ የታሰበው፣ እና በስተጋ ነበር የሄድኩት። አሁን እንግዲህ አስበው እንግዲህ አሁን ይሄ ቪዲዮ ሳይ ቤቱን ቤተሰብ እንዳለ ያውቃል። የእኔ ቤተሰብ ምንድን ነው የምላቸው? ይሄ እኮ ወር ድረስ ነው አይደለ? ለቤተሰብ ራሱ አስበው አሁን እያደረኩት ያለሁትን ነገር ምን አይነት ሪስክ እንደሆነ አየኸው? ምን አይነት በቃ ፈልገሽ ያመጣሽው ነገር አይደለም። ምንም ውርደት አይደለም። በቃ ልጅሽ ነው። እዚህ ጋር ምንም የሚያዋርድ ነገር የለውም። በቃ እንዴት ነው ፋሚሊን አዋርጃለሁ እንደ አንተ። ኧረ በእግዚአብሔር ሊንዳ፣ እኔ እንደዚህ እንድታስብ አልፈልግም። በቃ በስተት በስተት የተፈጠረ ነገር ነው። በስተት ተፈጠረ ብሎ ደግሞ የልጅ ማስወረድ ምናምን ተገቢ አይደለም። ለህይወትሽ አደጋ ነው፣ ለራስሽ ለልጁም አደጋ ነው በቃ በሶስት ወሩ ምን ብለሽ ነው ታስወረጁ አንቺ ህሊናሽ ይፈቅዳል ይሄን ለማድረግ ህሊናሽ ይፈቅዳል ሲጀመር ነገሪ ያንቺ እንደዚህ መሆነው ምንም ትርጉም የለውም ምን እንደዚህ ብትጨነቂ ባትጨነቂ ምንም የሚፈጠር ነገር የለም በቃ ወደ መፍትሄው መግባት ነው መፍትሄው ደግሞ ምንም በቃ ዘጠኝ ወሩ እስኪሞላው የልጅ መጠበቅ ነው ለመውለድ ሌላ ምንም አይነት መፍትሄ የለውም ምንም ይሄ ብሎ ከዚህ ሀገር መጥፋት ይወጣል በረብላሽ ጠፋሽ ከዛ በኋላስ ብር ብሎ ይሰጣፊ ልጁን ብር ብሎ ይጠፋል እንዴ? በዙ ማለት አልገባኝ። ምን ምን ጥቅም አለ? አላውቅም እኔ ምን እንደማስብ እራሱ አላቅም። አንድና አንድ አማራጭ የነበረኝ ወይ ብር ብሎ መጥፋት ነው፣ ወይ ደግሞ በቃ ይሄ ነገር እንዳልሆነ እንዳልተፈጠረ አድርጎ መርሳት፣ ወይ ደግሞ ደሞ ይሄንን ቪዲዮ አለመኮሰት፣ ወይ ደግሞ እኔ ራሱ መጥፋት። አላውቅም እያመጣሽ ያለሽ ሐሳብ ግን ታውቆሻል። አላውቅም ምን እንደማድረግ አላውቅም። በጣም ግራ ገብቶኛል። አቅሜ በላይ ሆኗል፣ ነገሮች ሚኪ በእኔ ቦታ ሆነ ብታውቀው ብታየው ጥሩ ነበር ነገሮች። ይህን ስሜቴ እንዳለ ግን ተረዳኝ። በሰው ጫማ ሆነ ያንን ሰው እንትን ማለት ቀላል ነው። በእኔ ጫማ እስካልሆንክ ድረስ ያንችን ያክል አልረዳ ይችላል። ግን ደግሞ እዚህ ጋ አስወርጇል። ምንም ነገር ቢሆን አስወርጇል። ልጅም ልጅ ነው በቃ። የተፈጠረው ነገር ተፈጥሯል። አስወርጅ እንድልሻት ጠብቂ እዚህ ጋር አስወርጅ። እንዴት ነው አስወርጅ ማለት እ እስኪ ንገሪኝ፣ እንዴት ነው አባት የሌለው ልጅ ማሳደግ? ምንድነው አባት የሌለው ልጅ አለው? አባት እንደ አባት የሌለው ልጅ ማለት ነው። እንደ እኔ እኔ ቤተሰብ መመስ አንቺን ባይፈልግ ልጁ መፈለጉ ይቀራል? አይ እኔ ቤተሰብ መመስረት የምንፈልገው እንደዚህ አይነት ቤተሰብ አይደለም። እሺ እኮ አሁን እሱ እሱ ሌላ ኬዝ ሆኖ ሳለ ይሄ ሌላ ነገር ሆኖ ሳለ ነገር ነው ያወራከለው ማይሆን ማይጠቅም በቃ ጭራሹን ማይሄድ ማይታሰብ ነገር ነው ያወራከለው። በቃ አለ አይደለ እሺ፣ አሁን ቆይ ቤተሰብ ቤተሰብ ቤተሰብ ማለት ምን ማለት ነው? ቤተሰብ ስላለ እዚህ ጋር ይሄ ልጅ ከሱ ጋር ወይ አብሮ ስላላደገ ወይ የሆነ ፍቅር ስላላገኘ ምናምን እሱ ምክንያት ልሰጥሽ ትችያለሽ እኮ በቂ ምክንያት አረ እባክሽ አሀ ልጁን እያየሽ እንደዚህ እንዲህ ስለማትፈልግ የራስሽን ጥቅም አስበልጠሽ ልጁ ልትገይሁን ንገሪኝ እ የራስሽን ስሜት አስበልጠሽ ልጁ ልጅ ልታስወርጂው? መልሽልኛ። አሁን በዚህ ሰዓት ስለ ልጁ ነው ማሰብ ያለብሽ ወይ ስለ ራስሽ ስሜት ነው ማሰብ ያለብሽ? ስለ እኔ እኔ ስኖር አይደለም እንደ ልጁ እራሱ የሚኖረው አይደለም እኮ አንቺ ስትኖሪ ነው ልጁም የሚኖረው። ስለዚህ አስወርደዋለሁ ካልሽ አንቺ የሚወጥ አደጋ ላይ ነው ያለው። እምትሰሚኝ ከሆነ ስሚኝ። የአንቺ ምዮ አደጋ ላይ ነው ያለው። ልጅ ጸጋ ነው ነው የሚባለው በቃ ምንም። አንቺ በቃ ፈጣሪኮ ለወደደው ነው እንደዚህ የሚያደርገው። ስንት ልጅ አቶም ይሰቃያል። እንዴት በሁለት ውስጥ እንደዚህ ልከሳችላለሁ ብዬ አስቤ ነበር። ልጁ ነው ከሳኝ እንደዚህ ነው ያው እንደዚህ መሆኑ ምንም አስፈላጊ አይደለም። በቃ መሰማኝ ከሆነ ስሚ። በቃ እያለኝ ነው ይሄ ነገር ባይፈጠር ጥሩ ነበር። በይሳት በቃ ባይፈጠር ጥሩ ነበር። ይፈጠር ይፈጠር ብዬሽ አለልም እኔ ባይፈጠር ጥሩ ነበር፣ ተፈጠረሽ ምን ማድረግ ይቻላል? እሺ ሊንዳ፣ ኧረ በእግዚአብሔር እንደዚህ አትሁኚ። በቃ ተፈጠ እግዚአብሔር ያልሆነው የሚሆነው በቃ ተፈጠረ። ምን ማድረግ ይቻላል? እሺ ምን እናደርጋለን? በቃ አሜን ብሎ መቀበል ነው፣ እግዚአብሔር ያመጣውን። እግዚአብሔርን እንደዚህ ስለሆንሽ ምን የምታመጪው ነገር አለ እ አበባ ወይኔ ወጋኝ። እስከዛሬ ስትኛ አይቼሽ አላቅም። እኔ ያቅልሻል። ቆይ እስከዛሬ ሶስት ወር ሙሉ ምልክት የለውም አያቀለሽልሽ። እንዴት አልጠረጠርሽም? ምን ያልገባይ ነገር እሱ ዛሬ በሶስት ወሩ እንዴት ነው ልታቂ አሁን ደግሞ ወጋኝ፣ እዚህ ጋር ወጋኝ። ወግሩንም እንደምታይ ወይ አይመጣ ወይ አይሄድ። እንደውም እያመመሽ ከሆነ ሐኪም ቤት

አሁን ለኔ ለሳቅ ምናምን ጊዜ የለኝም በቃ እኔ ወደ ላይ እያለች ከሆነ ነይ ሀኪም ቤት ነኝ እህ ምንድን ነው እያሰብሽ ነው ነበር እና አጎት ከሆንክ ዝም ብሎ አጎት መሆን አለ እንደ አንተ ምን እየቀለድሽ ነው ሰዓት እየሄደብኝ ነው። እየቀለልሽ ነው ምንድን ነው ሰዓት የሚሄድብህ? ስልኬን አስ ጎጎሮ ዋከ ንገሪ ባክኒ። ስቀልድ ነው እንዴ? ምን ሆነህ ነው? ፍራንክ ነው ፍራንክ ነው። አዎ፣ ፋሚሊ ስቀልድ ነው። ምንም ነገር ወፍ ወፍ አንተ ደሞ ምንድን ነው የምታቀው? ነገር አይደለም እንዴ ና ሚኪ፣ አታ አንተ አንተ ሄደኩ አንተ ሄደ ዝም ትለዋለህ እንዴ ዛጋ ተገተራ። እሺ ፋሚሊ ግን ስቀል ነው ፍራንክ ለረጋስ ነው፣ ሌላ ነገር አይደለም። ያው ደግሞ እንዳታመሩት እሺ? እኔ ዝም ብዬ ለቀልድ ነው ያወራሁት። እንደዛ እየዋሻው ነው ማለት ነው። ምንም ነገር እየተፈጠረ የለም፣ በመሀላችንም፣ እኔና በሱ መሀል ምንም የተፈጠረ ነገር የለም። ብቻ ለማንኛውም ፌክ ነው፣ ማን ነው፣ ውሸት ነው፣ እንዳታምኑ ግን ኢንትሮ ላይ አንዳንድ የተናገርኳቸው ነገሮች አሉ። ሪል ስሜቴን የተናገርኩት ሁላችሁም ውሸት እንዳይመስላችሁ ትክክለኛ ነገር ነው የተናገርኩት። ምክንያቱም የተሰማኝን ስሜት ነው የተናገርኩት። እሺ፣ ግን እኔ ሚኪ ከመጣ በኋላ ያረግኩት ነገር ውሸት ነው። ዝም ብዬ ሚኪ ዛሬ ልደበርበት ብዬ ስላሰብኩኝ ና ትንሽ ስለተደበርኩኝ፣ ማነው ስለደበረኝ ትንሽ ላስከፋ ብዬ ነው። አሁን ጥሎኝ ሄዷል። ብቻ እሱን ልከተለው ያለው ፋሚሊ እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም ባላችሁበት ቆዩልኝ። ሁላችሁም እንዳይደብራችሁ እንዳይከፋችሁ ሁላችሁም ደስተኛ እንድትሆኑልኝ እፈልጋለሁ። ባላችሁበት ሰላማችሁ ይብዛ። የእኔ ምርጥ ፋሚሊዎች፣ እህት ወንድሞቼ እና ሁላችሁም ይሄን ፔጅ ሰብስክራይብ አድርጉ፣ ላይክ አድርጉ። እንወዳችኋለን በይ